ሰላም ሰላም ቤተሰብ፣ እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? ሰላማችሁ ይብዛልን። እነዚህን የምትመለከቷቸውን ቅርጻ ቅርጾች፣ ባህላዊ ቅርጻ ቅርጾቻችን ናቸው። እንግዲህ ዛሬ በእኛ ቤት ተገኝተዋል። እነዚህን ነገሮች የት ነበር በፊት የምናገኛቸው? ጥቁር አንበሳ አካባቢ፣ ፒያሳ፣ የተለያዩ ቦታዎች ላይ እናገኛቸው ነበር። ዛሬ ደግሞ በእኛ ሱቅ ተገኝተዋል። እንግዲህ እንደዚህ የሚያማምሩ ቅርጻ ቅርጾች ናቸው። ማስታወሻ፣ ባህላዊ ነገሮች፣ ቅርጻ ቅርጾቻችን ያው ማስታወሻዎቻችን ናቸው። በየአይነቱ ይገኛሉ። እዚህ አክሱም አለ። በመቀጠልያው፣ ስኒዎቻችን የተለያዩ ስኒዎችን ይዘናል። እነዚህ ስኒዎች አሉ። ይሄ ይሄም አለ። እናም ስኒ እነዚህ የተለያዩ ስኒዎች እዚህ ይገኛሉ። ዋጋቸውም ተመጣጣኝ ነው። ጥቅማቸውም ከፍተኛ ነው። ስለዚህ እየመጣችሁ ሾፕ አድርጉ። ይህም ስኒ ነው። ዘመናዊ ሲኒዎች ናቸው። ይህም እንደምትመለከቱት ማለት ነው፣ ቆንጆ ስኒ ነው። እነዚህ ሁለቱ የመመሳሰል ነገር አላቸው። ቆንጆ ቆንጆ ሲኒዎችን ይዘናል። መጥበሻዎች ጀበናዎች ጣማ ጨሻ፣ በትንሹ በትልቁ ጀበና፣ ትንሹ ትልቁ። እዚህ ጋር ደግሞ ብርሌ፣ ረኮቦት፣ ትሪዎቻችን በየአይነታቸው በስፌት መልክ ይሁን እንደምትመለክቱ፣ እዚህ ጋርም አለ። ገና እየገባቡ ነው። እነዚህ ደግሞ ታስታውሷቸው እነዚህም ገብተዋል። ጭራ ነው፣ ባህላዊ ጭራ አረንጓዴ፣ ብጫ፣ ቀይ ጭራ ይህን ይመስላል። ከዛ በመቀጠል ይህ ዛሬ መጨረሻው ቀኑ ይሆናል። ሌላው ይኸው ቢንቶ መጠጣት ይፈልጋሉ? እንግዲህ ያው ቪንቶ እዚህ ይገኛል። ዳቦ ቆሎ አለ፣ እንጀራዎቻችን አሉ፣ ድርቆሽ አለን። ይህ ደግሞ በሼፍ መስ አዲስ ወይም በአዲስ ማርት የተዘጋጀ ቋንጣ ነው። መጥተው ይጎብኙ፣ ይግዙን። ይሄ ዳቦ እንትን ነው፣ ዳቦ ቆሎ ነው። ቆሎ አለን። ኤልሳ ቆሎ ኤልሳ ቆሎ እዚህ ይገኛል። የተለያዩ ምርቶች አሉ። ድፍን ምስር ሁለት አይነት ድፍን ምስር ያለው ያው የሀገርኛው ድፍን ምስር ድፍን ምስሮቻችን ለውዝ ሮዝመሪ ነጭ ቅመም የተዘጋጀ የቅቤ ቅመም ነው። ይህ ከኢትዮጵያ የመጣ የቅቤ ቅመም ነው። ይሄም ብላክ ፔፐር አለ። ጎመን ዘር፣ ድንብላል፣ በሷለን እዚህ ጋር ጌሾ፣ ምን ሁሉ ሙሉ ሁሉ ዝግጁ የእርሶ መምጣት ብቻ ነው የሚጠበቀ ይኸው ስኒና ጀበና ጣባው፣ ይሄኛው ጀበና አለን የተለያዩ በባህል ልብሶቻችን ይደመማሉ። የተለያዩ ባህል ቀሚሶች ያሉን ጥለቶቻቸው፣ ሽፎኖች፣ የባህል ጥልፎች፣ ጥበቦች እንደምትመለከቱት ይሄው እንደዚሁ የወንዶች ይሄ ለአዋቂም ለህፃናትም የተዘጋጁ ናቸው። እዚህ መልኩ ነጠላዎቻችን። እዚህ መጥተው ምንም የሚያጡት ነገር የለም። በተረፈ ለዛሬ ላሳያቸው ያሰብኩት ይህን ይመስላል። በጣም ነው የምናመሰግነው። እየመጣችሁ ጎብኙን። እንወዳችኋለን፣ እናከብራችኋለን። ሰላማችሁ ይብዛልን። ሳረሳው ቡናዎቻችን በተለያዩ ኪሎ ከአምስት ኪሎ ከአንድ ፓውንድ እስከ አምስት ፓውንድ ድረስ ሬዲ ናቸው። የወጣኑ ከሰሉ፣ ማንከሽከሻው፣ ሳሩ፣ ፍላወሮቻችን ይሄ ደግሞ ጤፍ በየአይነቱ አይቦሪውም አለን፣ ነጭም የመስቀል አለ፣ ግሪን ስታር ስፔሻል ጤፍም አለን፣ በገብስም አለው። ይሄ ማሽላ ዱቄቱ ነው። ሁሉም ሁሉ ሁሉ ዝግጁ። ከዛ በመቀጠል ሰንደሎቻችን፣ ለልጆቻችሁ ደግሞ ቺፕስ እዚህ ጋር ደግሞ ሲመጡ የተለያዩ እጣኖች አሉ፣ በኩሮች አሉ የአረብ ሀገራት። እዚህ ጋር ደግሞ የእርጅ ብራስሌቶች፣ የጸጉር ጌጦች፣ አምባሮች እንዲሁም አሁን የገቡ የባህል ልብሶችን የሚመስሉ ከባህል ልብሶቻችን ጋር ማች የሚያደርጉ የጆሮ ጌጦች አሉን። እነሱም ገብተዋል። እዚጋ ሰንደሎች፣ ሳንደሎች እዚ ጋር ጥፍር ቀለሙ የአይን የተለያዩ ጌጦች አሉ። እዚህ ጋር ትዌኒ ትዌኒ ፋይቭ ግራጅዌት ለሚያደርጉ ጊፍቶች ናቸው። ከዛ ውጭ ደግሞ ፋዘርስ ደይን በተመለከተ የተለያዩ ጊፍት እቃዎች አሉ መነጽሮቻችን ከዛ ደግሞ አልፌና ዘልየው የመጣው ደግሞ አንድ ክቡር ሰው አለ። እሱ እንኳን የሚሸጥ ሳይሆን የቤቱ ባለቤት ነው። ሰላም ጤና ስትለኝ እንዴት አለ አምሮ ባህል። ዛሬ ደግሞ በልዩነት እነዚህ የሆነ አሁን ያያችኋቸውን ምርቶች በሙሉ በተረት እና እንዲሁም በያላችሁበት ደሊቨሪ በማድረግ ምሳሌ ጥቅፍት ገዞን ሌላ ሌላ እቃ አስቸኳይ ቢያስፈልጋችሁ መምጣት ባትችሉ በተመጣጣኝ ዋጋ ደሊቨሪ እናደርጋለን። ሌላው ያለ ገንዘብ መላክ ሲፈልጉ ብሪያ ይጠቀማሉ። ይምጡና ሹክ ይበሉ። ዛሬ ምን ዛሬ ሰም ትገባ ካሉ እኛን ጋ ኢንፎርሜሽን አለ። አለም ላይ ያለው ምዛ ይህንን የሚመስለው አዲ እንደነሽ። እግዚአብሔር ይመስገን፣ ሁሉ መልካም፣ ሁሉ ሰላም እግዚአብሔር ይመስገን፣ ቀናችን መልካም ነበር። ደስ የሚል ቀን አሳልፈናል። እግዚአብሔር ይመስገን እና ይህን ይመስላል። አጠር ያለ አጠር ያለ ቪዲዮ ሰራለሁ ብዬ ነበር ነው ረዥም ቪዲዮ ሰራ ቤትኛዋን መስ እነዚህ ደግሞ የጠረጴዛ ላስቲኮች ናቸው። በፊት በሜትር ነው የሚሸጠው። የተለያዩ ከለሮች ነው ያሏቸው ና ይሄንንም እንድትመለከቱት እንላለን። ሁላችንም የሚመለከት ቤት ነው፣ ለሁሉም የሚሆን ለአበሻውም፣ ለሁሉም ዜጋ የሚሆን ቤት ነው እና መታችሁ ጎብኙ። ቴንክ ዩ ፎር ዋችንግ። እንወዳችኋለን፣ እናከብራችኋለን። መልካም ጊዜ። ሰላማችሁ ይብዛለን። እግዚአብሔር ያክብርለን።